ሰላም ሰላም፣ ውድ ቤተሰቦቻችን ስራችንን ለማሳየት እንግዲህ መተናል። ዛሬ እንደምትመለከቱት የትልቅ መሰብ ወርቅ፣ የትንንሽ መሰብ ወርቅ፣ በዳንቴልም አለን፣ በተለያዩ ዳንቴል አለን። እዚህ ጋር ደግሞ የምታዩት ሻርፕ ነው፣ የአንገት ሻርፕ ነው ወይም ስከርፕ ነው። ለእህቶች በነጠላ ላይ መደረ ብትፈልጉ ብቻውን መልበስ ትችላላችሁ። በጣም ደስ የሚል አዲስ የመጣ ነው። ይሄ ደግሞ እንደነገርኳችሁ በጣም የሚያምር የመሰብ ወርቅ ልብስ ነው። ይሄም በሌላ ከለር ነው። ይሄኛውም ደግሞ እንደዛው በሌላ ዲዛይን ነው። ይሄኛውም በሌላ ዲዛይን ነው። ይሄም የምታዩት እንደዚህ በጣም የሚያምረው በሌላ ዲዛይን ነው። እንደምታዩት በጣም ያምራል። እዚህ ጋር ከፍ ብላችሁ ደግሞ ነጠላ ጋቢ አለ። በጣም ደስ በሚል የተሰራ ነው። እዚህ ጋር የወንዶች ነጠላ አለን። እንደምታዩት በጣም ያምራል። ይሄ የምታዩት ትራስ ጨርቅ ነው። ይሄ ትራስ ጨርቅና ከነ አልጋ ልብሱ ነው። በጣም በጣም ነው የሚያምረው ውድ ቤተሰቦቼ የምታዩት ይሄኛውም ሁለተኛውም አልጋ ልብስ ነው ከነ ትራስ ጨርቁ። ሶስት ሶስት ትራስ ጨርቃላቸው እያንዳንዳቸው ማለት ነው። እዚህ ጋር የምታዩት የእህቶች የሴቶች ነጠላ ነው። ይሄም በየከለሩ አለላችሁ። እዛ ጋር የምትመለከቱት ደግሞ ነጠላ ጋቢ አለ። የምትፈልጉት ካለ የምንገኘው አንዤ ነው። አንዤ በመምጣት መጠየቅ ትችላላችሁ። የተለያዩ የወንዶች ነጠላ አለን፣ የሴቶች ነጠላ አለን። እንዲሁም የተለያዩ ነገር የቤተ ክርስቲያን አልባሳት ከፈለጋችሁ እንዲሁም የጸሎት መጽሐፋትን በተመለከተ ለልጆች መጽሐፍት አለን። የምታያቸው ጠቅላላ በጣም በጣም ነው የሚያምሩት። እንደምታዩት መታችሁ አንዤ ለምትኖሩ ጽዮን ብላችሁ ከጠየቃችሁ ታገኙኛላችሁ አስፈላጊ ከሆነ በውስጥ መስመር ጻፉልኝ ስልኬን እሰጣችኋለሁኝ ስልኬን በመውሰድ ደውላችሁ ልታገኙ ትችላላችሁ የምትፈልጉትን ነገር ማለት ነው እንግዲህ በውጭ ሀገር እያለን ማግኘት የማንችለውን ነገሮች በቀላል ነገር እኔ በቀላል አመጣላችኋለሁ እናንተም ገዝታችሁ ትጠቀማላችሁ ማለት ነው እንዴት ነው ይሄን ሻርፕ እንዴት አያችሁት አያምርም በማርያም በጣም ያምራል ለማንኛችንም ይሆናል። በነገራችን ላይ መስቀል ምናምን ስለሌለው ምናልባት ክርስቲያን ያልሆናችሁ እህቶችንም ይመለከታል። እነዚህ ሻርፖቹ ማለት ነው። ይህም እንደዛው እንግዲህ ውድ ቤተሰቦች ከወደዳችሁት በፈረንሳይ ከተማ ጠቅላላ የምትገኙ ማለት ነው። እኛ አንሼ ላይ ነው የምንገኘው። በስልክ ቁጥራችን ትደውሉልን አላችሁ ስልክ ቁጥሩን እዚህ ጋር ሳይሆን ማስቀምጥላችሁ አሁን በግል ለሚፈልግ ሰው በግል ስልካችን እንሰጣለን። ሜሴጅ አድርጉልን። መልሳችን ፈጣን ነው። እንግዲህ ስራዎቻችንን እያያችሁ እንደምታበረታቱን ተስፋ እናደርጋለን። እዚህ ጋ የምታዩቸው ይሄ ነጠላ ጋቢው ነው። በጣም በሚያምር ሁኔታ በሁለት አይነት ከለር አለን። እዚህ ጋ የሴቶች ነጠላ ነው። ጥፍጥር ነው፣ በጣም ነው የሚያምረው። ድርብ ነው። በዛ ላይ ይሄው ሌላም አለ እንደምታዩት ያው ይሄንን ለ ሳምብል ብለን ነው እያወጣ ነው እንጂ ሌሎችም ብዙ ብዙ ነገሮች አሉ። የምትፈልጓቸው ነገር ካለ ደግሞ እዘዙን። እኛም እናመጣላችኋለን፣ እናቀርብላችኋለን ማለት ነው። መጠየቅ ነው፣ ማንኳኳት ነው። አንኳኩ ይከፈትላችኋል አይደል የሚለው በጣም ነው የሚያምረው። አያችሁት አይደለ? በጣም ያምራል፣ በጣም ያምራል። ይሄም ማሳያችሁ አልጋ ልብስ ነው። እንደምታዩት በጣም ነው የሚያምረው። በጣም በጣም ያምራል፣ ትወዱታላችሁ ገዝታችሁ አልጋችሁ ላይ ዘጭ አድርጉት። በጣም ነው የሚያምረው፣ ውድ ቤተሰቦች፣ በጣም በጣም ነው የሚያምረው። እንደምታዩት ነው እንግዲህ፣ እንደምትወዱት ተስፋ አደርጋለሁ። ላይክ ሼር እያደረጋችሁ ኮሜንት ምጻፉልን። በተረፈ ለሁላችሁም እናደርሳለን፣ መልሳችን ፈጣን ነው። የምትመለከቱትን ለጊዜው ያህል ያወጣ ነው ይህንን ይመስላል እና እነዚህን እቃዎች ከወደዳችኋቸው ጠይቁን እናቀርብላችኋለን ማለት ነው። በጣም ነው የሚያምረው። በጣም ነው የሚያምረው እንደምታዩት ትወዱታላችሁ ብለን ተስፋ እናደርጋለን ውድ ቤተሰቦቻችን። እንግዲህ ላይክ ሼር ኮሜንት መጻፋችሁን ደግሞ እንዳትረሱ ውድ ቤተሰቦቻችን። ይሄ እንደምታዩት የመሰቦ ወርቅ ልብስ ነው ብያችኋለሁ። ይሄው በጣም ነው የሚያምረው። በጣም በጣም ነው የሚያምረው እንደምታዩት፣ በጣም ያምራል። በተለያየ ከለር፣ በተለያየ ዲዛይን አለን። ጠይቁ፣ ብቻ መጠየቅ ነው ከእናንተ የሚጠበቀው፣ እኛ ማቅረብ ብቻ ነው። እንዴት ነው አያምርም? በማርያም በጣም ያምራል። አያችሁት የራሱ በጣም በጣም ነው የሚያምረው። እና ውድ ቤተሰቦቻችን ይህንን ይመስላል እንግዲህ። እቃዎቻችንን አይታችሁ እንደምትወዱት ተስፋ እናደርጋለን። እነዚህ እንደነገርኳቸው የወንዶች ነጠላ ናቸው። በተለያየ ከለር አለን እና ለምትፈልጉ ለቤተ ክርስቲያንም፣ ለተለያየ ነገርም ለምትፈልጉ ወንድሞች ነጠላ በእኛ ቤት አለ እና ጠይቁን፣ እንሸጣለን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። መልካም ጊዜ።